አሁን ኢትዮጵያ የባህር በር ያስፈልጋታል። ያኔም ቢሆን የኢትዮጵያ ሕዝብ አያስፈልገኝም የባህር በር አላለም። የኢትዮጵያ ሕዝብ ያኔም ይፈልጋል፣ አሁንም ይፈልጋል። ያልፈለጉ አካላት ነበሩ። የባህር በሩን ያልፈለጉት አካላት አሁን የሉ። ስለዚህ የሚፈልጉ ኃይላት ናቸው ያሉት፣ እና ጥሩ የተመቻቸ ጊዜ ተፈጥሯል፤ የሚለው ፊልሙ ያኔም እኛ አደራ በላ ትውልድ ነን ነው የሚለው። የኛ ትውልድ አደራ በላ ነው። ለምሳሌ እኔ ነው የሚለው። እኔ ሲል በወቅቱ የነበሩትን በሙሉ ባለስልጣኖች ይጠቀልላል፣ የዛ ዘመን ሰዎች እና አደራውን ለሚቀጥለው ትውልድ ነው የሚሰጠው እና አንተ ቀጣይ ትውልድ ግን አደራ እንዳትበላ ብሎ ይሄ የባህር በሩን ፕሮጀክት ለቀጣዩ ትውልድ ነው የሚሰጠው እና ልክ እንደ ትንቢት ነገር ነው አሁን የተፈጸመው። እና አሁን ኢትዮጵያ የባህር በር ያስፈልጋታል። ጠቅላይ ሚኒስትር አብይ አንስተውልናል አጀንዳውን የኢትዮጵያ ሕዝብ አጀንዳ አድርገውታል። 100% ሹር ባልሆንም ግን ምን አስባለሁ፣ ዛሬ ውስጣቸው የተፈጠረ ነገር አይደለም። ቀድሞ ባያስቡት አሁን አያደርጉትም። ስለዚህ እሳቸውም ውስጥ ነበረ ይሄ ነገር። እና እድል ተከፈተ። አሁን እንግዲህ የባህር በር የሚለውን ፊልም የኢትዮጵያ ህዝብ አይቶ የሚለውን እንዲለው እፈልጋለሁ። አሰብ ወደብ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎቹ ውሃ መጠጫ ቦታ ነው። ስለሌለን እናልቃለን የሚባል ነገር ትርጉም የለውም። የ21ኛ ክፍለ ዘመን አስተሳሰብ አይደለም። የወደብ አገልግሎት እንደ ነዳጅ፣ እንደ ባንክ አገልግሎት፣ እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። ተራራና ወንዝ መቁጠር አይደለም። ባህር የሚገባበት መሬት አለን የለንም አይደለም በሺህ ለሚቆጠሩ ዓመታት ስለመዝለቁ የታሪክ ተመራማሪዎችና ጻሕፍት ለትውልድ ያሻገሯቸው እውነታዎች ሕያው ምስክሮች ናቸው። የኢትዮጵያ በሦስት እና በአራት ሺህ ዘመናት ከአክሱም ስልጣኔ ጀምሮ ከፍተኛ የባህር ኃይል የነበራት እስከ ህንድ እስከ ሮማን ስልጣኔ መሪዎች ጋር ሁሉ ተጋግዛ ከፍተኛ ስራዎችን የሚሰራ ባለ ብዙ የወደቦች ሀገር የነበረች ነው። ይህ ብቻም አይደለም። ቀይ ባህር የኢትዮጵያውያን የታላቅነት የሃያልነትና የተፈጥሮ ወሰኗ መገኛም ጭምር ሆኖ አገልግሏል። ከሺ ከሺ983 የመንግስት ለውጥ ጀምሮ ግን በወቅቱ ሀገሪቱን ያስተዳድር በነበረው መንግስት ውሉ በማይታወቅና እስካሁንም ደብዛው በጠፋውና ማስረጃ ባልተገኘለት አኳኋን ኢትዮጵያ ለአያሌ ዘመናት ከናኘችበትና ከደመቀችበት ቀጠና ተገፍታ ከወጣች እነሆ ሩብ ምዕት ዓመታት በላይ እንደዋዛ ተቆጠሩ። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀው። አይ የለም፣ ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀው ውሳኔው የለም፣ የኢትዮጵያ ሕዝብ ሪፈረንደም ወስኖ እንዳይሆን እንዳይባል ነበር። ለኛ የሚያምን የኢትዮጵያ ሕዝብ ያልወሰነው ነው፣ ተወካዮቹ ያላዩት ቢያንስ ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ሀገሪቱና የሀገሪቱ ህዝቦችም ከዛን ጊዜ ጀምሮ ከተፈጥሯዊና ህጋዊ ወሰኗ ተገፍታ ኢትዮጵያ መውጣቷን ተከትሎ ለከፍተኛ የኢኮኖሚ ጥገኝነትና የደህንነት ስጋት እንዲጋረጥባት አድርጓት ቀጥሏል። ቀይ ባህርና የአባይ ጥያቄ የአንድ ሳንቲም ሁለት ገጾች ናቸው። አባይ ውሃ ተፈጥሯዊ ፍሰት ተቀብለው ያ ፍትሃዊ የወንዝ መጠቀም ይገባኛል ጥያቄዎቹን አክብረው እንዲሄዱ የጣረችውን ያህል በአሰብ ላይ ሲመጣ የሚሸረብበት ሴራ የዛኑ ያህል ታሪካዊና ተፈጥሯዊ ፍትሕ ያጣችበት ነው። ይሄ በቀላሉ እንዲያም ሆኖ ይህንን ታሪክ ይቅር የማይለውን በደልና ሴራ የፈጸሙባትን ግለሰቦች በመቃወም በኢትዮጵያ ላይ በጓዳ የተሸረበባትን ድርጊት አግባብ እንዳልነበረ ግን የሞገቱ እውነተኛ ልጆቿ እንደነበሯት አይዘነጋም በታሪክ። ይህም ጉዳይ በሕግ ሊታይና ሊፈታ የሚችለው በኢትዮጵያ ሕዝብ ውሳኔ ብቻ ነው። ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ሕዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። በዚያን ወቅት ስለ ቀይ ባህርና በቀይ ባህር ቀጠና አሰብን ጨምሮ ኢትዮጵያ ታስተዳደራቸው ስለነበሩ ወደቦች የሚያነሱ ቡድኖች፣ ሀገር ወዳድ ግለሰቦችና ፖለቲከኞች መሳደድ፣ መታሰርና በግዞት ሀገራቸውን ለቀው እንዲሰደዱ ማድረግ እጣ ፈንታቸው ሆኖ የግፍ ጽዋን የተጎነጩም እልፎች ነበሩ። አሁን ላይ ያለው ትውልድና የመንግስት ሕሳቤ የኢትዮጵያን የቀይ ባህር የተፈጥሮ ወሰንና የባህር ይገባኛል ጥያቄ አንግቦ ሲነሳም በኢትዮጵያ ላይ የተፈጸመው ፍርድ የመደገም ድል ግፍና ያስከተለው ውጤት በዓለም አቀፍ ሕግ ፊት ቅቡልነት የሌለው ከመሆኑም ባሻገር ከሩብ ምዕተ ዓመታት በኋላ የተሰራውን ታሪካዊ ስህተት ለማረም አላማውን ያደረገ የሰጥቶ መቀበል ዲፕሎማሲ ትልም ውጤትም ነው። የተባበሩት መንግስታት የባህር በር ስምምነትን አንቀጽ 127ን አንቀጽ 125ን አንቀጽ 131 1982 ላይ በእርግጥ ጃማይካ ላይ ተሻሽሎ ዝርዝር ባህር ብር የሌላቸው ሀገሮች ወደ በአካባቢ ማስተዳደር እንደሚችሉ መንገድ መስራት እንደሚችሉ ተባብረው ኢኮኖሚያዊ ገዛ ተደራርገ መስራት እንደሚችሉ ያ ሁሉ ርቀት ተሂዷል። አሰብን ተብሏል። አሁን ጄኔሬተር ለማስገባት ሲባል አንፈልግም የተባለበትን መንገድ ኢትዮጵያ ህዝብ ሰምቶታል። እነዚህ ሁሉ ኮንቬንሽን ውስጥ ያሉ ነገሮች ናቸው። ነገር ግን ለምንድን ነው ተብሎ ሲጠየቅ ከዛ ጊዜ ጀምሮ ያሉ የሴራ ፖለቲካዎች ማጠንጠኛ ነው። 1982 ኬስ ክሎስድ። አሁን እንደገና የተከፈተው ታሪካዊና ተፈጥሯዊ መብታችንን የባህር በር የማግኘት መብታችንን የማስጠበቅ ሁኔታ ነው። ይህ በተባበሩት መንግስታት ድርጅት የወደብና የባህር በር ኮንቬንሽን ህግን ያከበረው የኢትዮጵያ ሕዝብና መንግስት ጥያቄና ጉዞም የሀገሪቱን ሁለንተናዊ የእድገት አቅጣጫ ባመላከተ መንገድ የመጻኢ ኢትዮጵያን ክብርና ልዕልና ለመመለስ አላማ አድርጎ እየተሰራበት ያለ የአደባባይ ሀቅ ሆኖ ቀጥሏል።